ሰላም አለይኩም ረህመቱላሂ ወበረካቱ የጫማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትበልኝ፣ ሰላም ሰላም፣ ክርስቲያንቶች እንዴላችሁ? ባላችሁበት አላህ ይጠብቅልን። ዛሬ በአዲስ መጣሁላችሁ። ለችክር ነው የምሰራ እንግዲህ ሼር ላይክ ያደርጋችሁ። በፊት አንድ ቀን ቆይተዋል። አሁን ደግሞ እዚህ ቤት ከመጣሁ ግን አልሰራሁም። ሰዎቹ ስር ልና አሉ። አሁን ነው

አሳማይ ወድ ሰው ነው የሚሰራላቸው፣ የልጆቹ ማለት ነው። እንግዲህ አብረን እናየዋለን ማለት ነው። እዚህ ጋር ደግሞ ያው ቲማቲም፣ ሽንኩርት ፍርፍር፣ ባለ ትንሽ ፍርፍር። ሎኖች የለኝም ሎኖች የለኝም። ትንሽ ባህላ ተጠቅሜያለሁ። እዚህ ጋር እንደዚህ ትንሽ ለወስ አረገውና እንግዲህ ታይታላችሁ። እስከ መጨረሻ ቪዲዮን ተከታተሉ ማለት ነው።

እንደምትወዱት ተስፋ አደርጋለሁ። እንዲ ትንሽ እንዲህ እናረገዋለን። እዚህ ጋር ደግሞ የራሱ የሆነ ባህራት አለው። የራሱ ባህራት አለው። ትንሽ ነው ጨርሼዋለሁ፣ በነገራችን ላይ አሰራዋለሁ ማለት ነው። ጨርሼዋለሁ፣ ግን ያው ትንሽ አለው

ከቂጤ ከጨረስ በኋላ እጨምራለሁ።

መጠበሳለበት እ በዘይት አንቀብሱ በዘይት ይጠበሳል። ግን ዘይት አንቀብሱ ም ዘይት ስለሚጠጣ በራሱ ማለት ነው። ምክንያቱም ዘይት እንዳ ዘይት ነው ማለት ነው። ቤተሰቦችን በዚህ መልኩ ነው

የካዮት አላችሁ ማለት ነው። በዚህ አይነት ማለት ነው። እዚህ ጨመረ ያለው እንዳያችሁት ማለት ነው ጨመረ ያለው

አማረበት ማሻላህ፣ ጊዜ እኮ ባለሙያ ናት። ሙያ አላት፣ ሙያ አላት። ትንሽ ገበያ የላትም እንጂ ገበያ የለም። የቱ ገበያ የለም። እን ሙያማ አላት እኮ ጥግጥም ያለ ሙያ። እንዴት አደረጉት ነው አያችሁት? እንዴት አባቱ እንደሚያምር። መሻላ ከረሩ እራሱ ይዩት

ምን እንደሚመስል የህንዶች ምግብ ማለት ነው። ህንዶች ምግብ ነው በነገራችን ላይ የሰራሁላችሁ። እሺ ቤተሰቦች አሁን ክሬማችን ንጫሳለን እንጨምራለን። ያያችሁት እንዴት እንዴት እንዳማረበት። ክሬሜን እንጨምራለን። ወይም እዛ ቀን አልመጣልኝም ነበር አስመጣሁ። ትንሽ ነው ጨምረው። ብዙ መጨምረት ደሞ ክሬም ባይጨምርበት ራሱ ተረር የሚያምር ነው።

ቤተሰብ ቦታ አያችሁት፣ እንደምትወዱ ተስፋ አደርጋለሁ። እንግዲህ ዛሬ ብትርጅክ ነው የሰረፉት ቤተሰቦች። ትንሽ እንክሪን ከተጨመረ በኋላ ብዙም አያስፈልግም። ትንሽ ከተክታ ብቻ አወጣታለሁ ማለት ነው። እንደምታዩት እንዳማረበት ማለት ነው። እንደምትወዱ ተስፋ አደርጋለሁ።

ተላልፈን ማለት ነው። ከቤተሰቦች በዚህ አይነት ምርት ተጠናቀቀ ማለት ነው። እንግዲህ ሼር ላይክ፣ ሰብስክራይብ ያረጋችሁ አበረታቱን። ሁሌ በአዲስ አዲስ ነገር እመጣለሁ እላቸዋለሁ ቤተሰቦች። እጂ እኔ በቃ በእናንተ ብርታት ነው እስካሁንም እዚህ የደረስኩት ማለት ነው። እና በሌላ ቪዲዮን እስከምንገናኝ ድረስ መልካም ጊዜ። ባይ ባይ። ወዳችኋለሁ።